የከምባታ ቡናን በጥራትና በብዛት ለማዕከላዊ ገበያ ለማቅረብ በትኩረት እየሠራ መሆኑን የከምባታ ዞን ግብርና መምሪያ ገለጸ። በዞኑ ከ300 ሄክታር መሬት በላይ በቡና ተክል መሸፈን መቻሉም ተመላክቷል። በከምባታ ዞን ዞን አቀፍ የሚያዝያ ወር የቡና ችግኝ ተከላ መርሃ ግብር በቃጫ ቢራ ወረዳ አሽራ ቀበሌ በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ በአቶ ኡስማን ሱሩር በይፋ ተጀምሯል። የሚያዚያ ወር የቡና ችግኝ ተከላ ማስጀመሪያ መርሃ ግብሩ የተከናወነው የባህር ዛፍ ተክልን በመንቀል የኢኮኖሚ ጠቀሜታ ያላቸውን ሰብሎች ለመተካት አራት ሄክታር መሬት ባዘጋጁት በወይዘሮ ፍሬነሽ ጎበና ማሳ አስር ሺህ የቡና ችግኞችም በመትከል መሆኑን ተመላክቷል። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ እስማን ሱሩር በክልሉ የማይበላውን በመንቀል የሚበላውን ለመትከል በተጀመረው ኢኒሽቲቭ በዚህ ዓመት ብቻ ከ2500 ሄክታር መሬት በላይ ባርዛፊን በመንቀል በተለያዩ ሰብሎች መሸፈኑን ገልጸው ከምባታ ዞን ቃጫ ቢራ ወረዳ በዋላና ቀበሌ በአንድ አርሶ አደር ማሳ የተጀመረው ተሞክሮ ወደ ሁሉም የክልሉ አካባቢዎች እየተስፋፋ እንደሚገኝ ተናግረዋል። ከድህነት የሚያወጡ ኑሮን የሚያሻሽሉ የምርት አይነቶች የመቀየር ነው ዘመቻ የገባ ነው። እንግዲህ ባለፈው በ2014 ቀድሞ በነበረው ደቡብ ክልል በከምባታ ዞን ቁመ አቀማም የመቀየር ስራ፣ ዛሬ ግን በሁሉም የከምባታ ወረዳዎች በሁሉም የክልላችን ዞኖች በሚባል ደረጃ በዚህ ዓመት እንኳን ከ2500 ሄክታር በላይ ባህር ዛፍ ተነስቶ በቡና፣ በቅመማ ቅመም፣ በፍራፍሬ፣ በሌሎች ከፍተኛ ኢኮኖሚ ጠቀሜታ ባላቸው ሰብሎች የመቀየር ስራ በሁሉም አካባቢ ቀደም ሲል እንግዲህ ከምባታ በአንድ አርሶ አደርጎ፣ በአንዲት ሰፈር፣ በአንዲት ቦታ የጀመርነው ስራ ዛሬ በሁሉም የክልሉ አካባቢዎች በስፋት በህብረተሰቡ ባለቤትነት ያለምንም አስገዳጅ ሁኔታ ህብረተሰቡ ተነሳስቶ ጥቅሙን እያየ በስፋት እየተሰራ ነው ያለው። ባህር ዛፍ ነቅለው በሌሎች ኢኮኖሚ ፋይዳ ባላቸው ምርቶች ለሚሸፍኑ አርሶ አደሮች መንግስት ከሙያ ድጋፍ ጀምሮ የተለያዩ ማበረታቻ የግብአት ድጋፎችን እያደረገ እንደሚገኝ የጠቆሙት አቶ ኡስማን ሱሩር ይህንን በቀጣይ ጊዜ አጠናክሮ በመቀጠል በክልሉ እንደ ወረራ የተስፋፋውን ባህር ዛፍ አረንጓዴ ድርቅ እያስከተለ በመሆኑ ይህንን መግታት ያስፈልጋልም ብለዋል። ህብረተሰቡ ባለቤት እንዲሆን መንግስትም ከህብረተሰቡ ጎን ነው ባርዛፍን በፍራፍሬ፣ ባርዛፍን በቡና፣ ባርዛፍን በቅመማ ቅመም፣ ባርዛፍን በሌሎች ሰብሎች ለሚቀይሩ አርሶ አደሮች ባርዛፍ ሲያነሱ የኢኮኖሚ አቅም እንኳ ችግር ባይኖርባቸው የመንግስት ለዚህ ያለውን ፍላጎት ማለት ከፍተኛ ምርት የማይሰጡ ሰብሎችን ከፍተኛ ምርት የሚሰጡ ተክሎች የመቀየሩን ጉዳይ መንግስት ለአልሜዎቹ ለማነሳሳት ለማንቃት ሲባል ድጋፍ ያረጋል። ለምሳሌ እንደዚህ እንደ እናቱ ስንሻው አይነት ከፍተኛ ሀብት ኢንቨስት አድርገው ይሄን ባር ዛፍ ሲያነሱ ያወጡት ሀብት ከፍተኛ ነው። ዛሬን አስበው ሳይሆን ነገን አስበው ነው። የራሳቸውን ጥቅም ብቻ ሳይሆን አካባቢን፣ ህብረተሰብ ጭምር ለመጥቀም እነሱ የለውጥ ምሳሌ ለመሆን የሰሩት እና ልክ እንደነሱ አሁን እኛ እዚህ ላይ አስር ሺ ፍራፍሬ የቡና ችግኝ ይተከላል። እኛ እዚህ ላይ አሁን እንደ መንግስት ወደ ሁለት ሺ የቡና ችግኝ ድጋፍ አድርገናል። መንግስት ለጉዳዩ ያለውን ቁርጠኝነት እምነት ለማሳየት ነው። ድጋፍ ለማድረግ ኢኮኖሚ አቅም ስለሌላቸው ብቻ አይደለም መንግስት እየደገፈ ያለው። ሌሎቹም የሙዝ ችግኞችን፣ የቅመማ ቅመም ችግኞችን ሌሎቹም ዘገሮች በማቅረብ የባርዛፍ ማሳን ወደ ፍራፍሬ፣ ሌሎች ሰብሎች ላይ የሚቀይሩ አካላት የተለያዩ አቅም ፈቀድ ድጋፎች እየተደረጉ ነው ያሉት ባህር ዛፍ የጉልበት የጊዜና የሀሳብ ምርታማነትን ያመክናል ያሉት አቶ እስማን ሱሩር፣ አንዴ ተተክሎ ሰባት አመት የሚቆየውን ከመጠበቅ የስራ ባህላችንን የሚያሳድጉ የቅመማ ቅመም የአትክልትና ፍራፍሬ እንዲሁም ሌሎች ሰብሎች ላይ ትኩረት ማድረግ ይገባል ብለዋል። ባህር ዛፍ የጉልበትን፣ የጊዜን፣ የሀሳብን ምርታማነት ያመክናል። ለምን አንዴ ከተከልከው ከሰባት አመት በኋላ ነው የምትደርሰው። አንድ የተከልከው ፍራፍሬ አንድ የተከልከው ቅመማ ቅመም ግን ቢያንስ በቀን አንድ ጊዜ ማሳውን መጎብኘት አለብን። ስለዚህ የአርሶ አደሩንም የስራ ባህል ከፍ ያረጋል፣ ጊዜውን ምርታማ ያረጋል፣ ጉልበቱን ምርታማ ያረጋል፣ ሀሳቡን ምርታማ ያረጋል። እና ባህር ዛፍ ይነሳ ብለን ስንል በብዙ ምክንያቶች ነው እኛ። ጥቅሞቹ ተጠበቀ ሆኖ ግን በለም መሬቶች ላይ የሚኖር ባህር ዛፍ ጉዳቱ በጣም ብዙ ነው። ኢኮኖሚያዊ ነው፣ ማህበራዊ ነው፣ ተደምሮ ደግሞ ፖለቲካዊ ነው። ለምን የምግብ ጉዳይ የፖለቲካ ጉዳይ ነው። የድህነት ጉዳይ የፖለቲካ ጉዳይ፣ ድሃ ይወሰንበታል እንጂ አይወሰን። ስለዚህ የድህነት ምክንያት ይሆናል ማለት ነው። ስለዚህ ይህንን ነገር ስንሰራ ከድህነት የተሻገረ ብልጽግናን እውን ያደረገ ቤተሰብ ማህበረሰብ፣ አገር ለመገንባት ነው። ይሄ ፋይዳው ድምር ውጤቱ እሱ ነውና የከምባታ ዞን ዋና አስተዳዳሪ የተከበረው አቶ አረጋ ሼቱ በዞኑ የግብርና ልማት ውጤታማ ለማድረግ የተለያዩ ተግባራት እየተከናወኑ እንደሆነ ገልጸው ከዚህ ውስጥ አንዱ የማይበላውን በመንቀል የሚበላውን የመትከል እንቅስቃሴ ባህር ዛፍን በቡና የመተካት አዲስ እይታ እንደሆነም ተናግረዋል። ግብርና ስራዎች ውጤታማ እንዲሆኑ በርካታ ተግባራት እየተከናወኑ ነው ያሉት፣ ከነዚህ መካከል አንዱ የሆነው ዛሬ ያየ ነው የቡና ተከላ የማስጀመሪያ ፕሮግራም ነው። ይሄ የቡና ተከላ ማስጀመሪያ ፕሮግራም እየተካሄደ ያለበት ቦታ ከዚህ በፊት በባህር ዛፍ የተያዘ ቦታ ነው። በባህር ዛፍ የተያዘውን ቦታ ወጣት አርሶ አደር ስንሻው ችሩ ባህር ዛፍን አስወግዶ በቦታው ቡና እያለማ ነው ያለው። የዚህን የቡና ልማት እንቅስቃሴ ነው ዛሬ ያየነውም። የተክል ነው። ይሄ በእንደዚህ አይነት መንገድ ከዚህ በፊት የተለመደ አይደለም። ይሄ አዲስ አይነት አካሄድ ነው። ይሄ አዲስ አይነት አካሄድ የማይበላውን ዛፍ እያስወገዱ ወደሚበላው ዛፍ ኢኮኖሚያዊ ጠቀሜታው አነስተኛ ከሆነው ኢኮኖሚያዊ ጠቀሜታው ወደ ላቀው የሰብል አይነት እየቀየሩ ነው የሚገኙት። ይሄ በግለሰብም ደረጃ ትልቅ ፋይዳ አለው፣ ማህበረሰብ ደረጃም ትልቅ ፋይዳ አለው። እንደ ሀገርም ትልቅ ፋይዳ አለው። ባህርዛፍ ከሚያስገኘው የኢኮኖሚ ጠቀሜታ በተቃራኒ አርሶ አደሮች ውስጥ ስንፍናን አጋብቷል ያሉት አቶ አረጋሽ ቱ አርሶ አደሮች ባህርዛፍን በመንቀል ሌሎች ተክሎችን ቢተክሉ ሊያገኙ የሚችሉትን ጥቅም ግንዛቤ መፍጠር ያስፈልጋል ብለዋል። ባህርዛፍ ራሱ እያደረሰ ካለው ጉዳት አርሶ አደሩ አሁን እየተረዳ መጥቷል። በእርግጥ ረጅም ጊዜ ነው አርሶ አደሩ ከባህርዛፍ ጋር የቆየው። ከባህርዛፍ ጋር እንዲቆይ ያደረገው አንዱ ባህርዛፍ አንዴ ከተተከለ በኋላ ልፋት አይጠይቅም። አንዴ ይተከላል ከዛ በኋላ ያድጋል። እድሜው ስደርስ ይቆረጣል። ከዛ በኋላ ሌላ ልፋት የለውም። ይሄ በአንድ በኩል አንዳንድ አርሶ አደሮች አካባቢ ስንፍናን ጭምር አስተምረዋል። ባህር ዛፍ የሚያስገኘው ጠቀሜታው እንደተጠበቀ ሆኖ ግን በሌላ በኩል ስንፍናንም ጭምር አጋብቷል ማለት ነው። ይሄ ከዚህ መላቀቅ የሚችለው በአንድ በኩል ባህር ዛፍ እያደረሰ ያለውን ጉዳት ደጋግሞ ለአርሶ አደሩ ግንዛቤ ማስጨበጥ፣ ማስተማር ያስፈልጋል። ሁለተኛ ባህር ዛፍ በተተከለበት ቦታ ላይ ሌሎች ሰብሎችን ቢተክል ከባህር ዛፍ የሚያገኘውን ጥቅም እንዲያገኝ ማድረግ ነው። ስለዚህ አንዱ እንደዚህ አይነት ስራዎች ከባርዛፍ የበለጠ ጥቅም ያላቸው በባርዛፍ ቦታ ቢተከሉ የበለጠ ውጤት ሊያስገኙ የሚችሉ ስራዎች እንዳሉ አርሶአደሩ በተግባር እንዲያይ ማድረግ ነው። ይህ ተጀምሯል ማለት ነው። ይሄ በዞናችን ውስጥ በሁለት መቶ ካሬ ሜትር ነው የተጀመረው። በሁለት መቶ ካሬ ሜትር ላይ የተገኘው ውጤት ሌሎች አርሶአደሮች ሰፋ ካለ ማሳቸው ላይ ባርዛፍ እየነቀሉ በሌሎች ሰብሎች እንደተኩ እያደረገ ነው የሚገኘው። ስለዚህ በዚህ ሂደት ቀስ በቀስ አርሶአደሩ እያየ ባለሙያውም እያስተማረው ከተያያዘው ረጅም ጊዜ አብሮ ከቆየው ባህር ዛፍ እየተላቀቀ በሌሎች ሰብሎች እንዲተካ ማድረግ አስፈላጊ ይሆናል ማለት ነው። ይህን እየሰራን ያለ ነው። የማዕከላዊ ኢትዮጵያ ክልል መንግስት ቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ ቶፊቅ ጀዋር በበኩላቸው የቡናና ቅመማ ቅመም ሰብሎች በሀገር አቀፍ ደረጃ ከፍተኛ የኢኮኖሚ ጠቀሜታ ያላቸው ምርቶችና በተለይ የውጭ ምንዛሬ ከማስገባት አንጻር ትልቅ ፋይዳ ያላቸው እንደሆኑ በመግለጽ በክልሉ የቡና ምርት ባልተለመደባቸው አካባቢዎች ጭምር በማስፋት ከ150 ሺህ ሄክታር በላይ መሬት በቡና መሸፈኑን ተናግረዋል። የቡናና ቅመማ ቅመም ሰብሎች በሀገራችን ውስጥ ትልቅ ኢኮኖሚያዊ የሆኑ ሰብሎች ናቸው። በተለይም የውጭ ምንዛሬ በማምጣት ወደ ውጭ በመላክ ወደ አውሮፓ፣ ወደ አሜሪካ፣ ወደ አረብ ሀገራት በመላክ ከፍተኛ ገቢ ሊያስገኙ የሚችሉ ኢኮኖሚካሊ አርሶ አደሩ ቢሰራቸው ውጤታማ ሊያደርጉ የሚችሉ ሰብሎች ናቸው። ባለፉት አምስትና ስድስት ዓመታት ውስጥ በዚህ በማዕከላዊ ኢትዮጵያ ክልል የቡና እና ቅመማ ቅመም ሰብሎች በጣም በስፋት እየተሰሩ የመጡበት ሁኔታ ነው ያለው። ከዚህ በፊት ቡና ከተወሰኑ አካባቢዎች በስተቀር ብዙም የቆዳ ሽፋን ያልነበረው ነው። አሁን ግን እስከ 154 ሺህ ሄክታር የሚሆን ማሳ በቡና ተሸፍኖ ይገኛል። በምርት ዓመቱ ሁለት ጊዜ የቡና ተከላ ለማካሄድ ታቅዶ የመጀመሪያው የበልግ ወር ተከላ መጀመሩን የተናገሩት አቶ ቶፊክ ጃዋር ለተከላውም ከ 44 ነጥብ 6 ሚሊዮን በላይ ችግኞች መዘጋጀታቸውን ተናግረዋል። ሁለት ጊዜ ነው ቡና የሚተከለው በዚህ ዓመት። በዓመቱ ሁለት ጊዜ ይተከላል። አንዱ ከሚያዝያ እስከ ሰኔ ባለው ጊዜ ውስጥ የበልግ ተከላ ተብሎ የሚተከላለ፣ ሌላው ደግሞ ሐምሌና ነሐሴ አጋማሽ ድረስ ተከላ የሚካሄድበት ሁኔታ አለ ማለት ነው። ስለዚህ አሁን እንደ በክልላችን ወደ 44 ነጥብ ስድስት ሚሊየን አካባቢ ችግኞች ለዘንድሮ ተከላ ተዘጋጅተው አሉ ማለት ነው። ይህም አሁን ወደ 36 ሺህ አካባቢው በዚህ በበልግ ወቅት የሚተከል ነው። አሁን ዛሬ ላውንች ያደረግነው ይሄ በከምባታ ዞን በቃጫ ቢራ ወረዳ ስንሻው ማሳ ላይ የአሽና ቀበሌ ላይ ያደረግነው ተከላ ይህንኑ የማስጀመሪያ ፕሮግራም ነው ማለት ነው። የከምባታ ዞን ምክትል ዋና አስተዳዳሪና የግብርና መምሪያ ኃላፊ አቶ ተሾመ ሄራሞ ዞኑ ለቡና ልማት ተስማሚ የሆነ ስነ ምህዳር ያለው እንደሆነ ገልጸው በዞኑ በ82 ቀበሌዎች 3218 ሄክታር ማሳ በቡና እየለማ እንደሚገኝና በዚህም ከ4000 በላይ ሥራ አጥ ዜጎች ጊዜያዊና ቋሚ የስራ ዕድል መፍጠር መቻሉን ተናግረዋል። ዞናችን ተስማሚ የሆነ ስነ ምህዳር ያለው ሲሆን በአራት ስፔሻላይዝድ እና በ3 ዳይቨርሲፋይድ በሚያደርጉ በድምሩ 7 ወረዳዎች በ31 ስፔሻላይዝድ እና በ51 ዳይቨርሲፋይድ በድምሩ 82 ቀበሌዎች 30218 ሄክታር ማሳ ላይ ቡና እየለማ ይገኛል። በዘርፉም ለመፈልፈያና ለመበጠሪያ 49 የቡና ኢንዳስትሪዎችን በመትከል ከ200 ቶን በላይ ቡና ለማዕከላዊ ገበያ ማቅረብ ከማቅረብ ባሻገር ከአራት ሺህ ስራ አጥ ዜጎች ጊዜያዊና የቆሜ ስራ እድል መፍጠሪም ተችሏል በሌላ በኩል በዋና ዋና ቅመማ ቅመም ሰብሎች ረገድም በሁለት ወረዳዎች ማለትም አደሮ ጡንጦ ዙሪያ ወረዳና ቃጨቢራ ወረዳዎች የዝንጅብል ምርት ከ8ሺ ሄክታር በላይ ማሳ ላይ እየተመረተ የሚገኝ ሲሆን ከ40ሺ በላይ ህዝቦች መተዳደሪያቸው አድርገውታል በሌላ ቅመማ ቅመም ሰብል ሁለት ወረዳዎች ዳንቦያና ዲሎ ዙሪያ ወረዳ ልማትን በሰባት ቀበሌዎች ከ8,275 አርሶ አደሮች በየመቱ እያመረቱም እየተጠቀሙ ይገኛሉ። የቡናና ቅመማ ቅመም ሰብሎች ልማት ለዞኑ አርሶ አደሮች እንዲሁም በንግድ ዘርፍ ለተሰማሩ ዜጎች እና አጠቃላይ ማህበረሰብ የሚያበረክተው ኢኮኖሚያዊ ጠቀሜታ ከፍተኛ መሆኑን የተናገሩት አቶ ተሾመ የራሞ የማህበረሰቡን የአኗኗር ዘይቤና የኑሮ ደረጃ በመወሰን ረገድ ያለው ሚና የጎላ ስለሆነ በአገር ደረጃ ኢትዮጵያ ወደ ውጭ ከምትልካቸው የኤክስፖርት ምርቶችም የቡናና ቅመማ ቅመም ምርቶች ከፍተኛ የውጭ ምንዛሬ በማምጣት ተኪ የሌላቸው እንደሆነ ገልጸዋል። የቡናና ቅመማ ቅመም ሰብሎች ልማትን ለዞናችን አርሶ አደሮች እንዲሁም በንግዱ ዘርፍ ለተሰማሩ ዜጎችና አጠቃላይ ማህበረሰብ የሚያበረክተው ኢኮኖሚያዊ ጠቀሜታ ከፍተኛ ነው። በመሆኑም የማህበረሰብን የአናኖር ዘይቤ እና የኑሮ ደረጃን በመወሰን ረገድ ያለው ሚና የጎላ ሲሆን፣ በአገር ደረጃም ኢትዮጵያ ወደ ውጭ ከምትልካቸው ኤክስፖርት ምርቶች የቡናና ቅመማ ቅመም ምርቶች ከፍተኛ የውጭ ምንዛሬን በማስገኘት የሚታወቅ በመሆኑ እስካሁን ባለው የልማት ጉዞ ኢኮኖሚን በማጠናከር የምርነት ሚናውን ይዞ ይገኛል። ከአራት ሄክታር በላይ መሬት ባህር ዛፍን በመንቀል በተለያዩ ተክሎች የመተካት ስራ እየሰራ የሚገኘው ወጣት ስንሻው ቸሩ መሬትን እየጎዳ የሚገኘውን አነስተኛ የኢኮኖሚ ጥቅም ያለውን ባህር ዛፍን በመንቀል እየተሻለ ተጠቃሚ ሊያደርጉ በሚችሉ ምርቶች ለመተካት በመወሰን ከቤተሰብ ጋር ወደ ተግባሩ መግባታቸውን ገልጾ የአካባቢው አርሶ አደሮችም ተሞክሮውን እየወሰዱና የተጠቀሙ እንደሚገኙ ተናግሯል። ወደዚህ ስራ እንድንገባ ምክንያት የሆነን የተሻለ ለውጥ ፍለጋ በባርዛፍ የተሸፈነውን መሬት ወደሚበላ ተክል ወደሚበሉ ተክሎች ያንን መቀየር መለወጥ ብንችል የተሻለ ለውጥም የተሻለ ትርፍም እናገኛለን ብለን በማሰብ እንዲሁም ይህን በባርዛፍ የተወረረውን አካባቢ ብንቀይር እኛም ቀድምን አድርገን አራ የሆነን ህብረተሰቡን ማስተማርም ከኛም እያየ ሰው ያን ወደ ማድረግ ይገባል በሚል ተስፋም ነው። ኦልሬዲ ብዙ ሰው እያደረገም ነው። ኦልሞስት እግዚአብሔር ይመስገን ጥሩ ውጤት ላይ ነው ያለ። ነው ጥሩ ጅምር ነው ያለው እንግዲህ ምን እንጠብቅ ላልከን ኦሬዲ ቅድም እንደነገርኩ በባርዛፍ የተሸፈነ ነበር የአራቱም ሄክታር ነው የይዞታችን፣ ይሄ እንዳለና ሶ ያንን በባርዛፍ የተሸፈነውን ባርዛፍ ከዚህ በፊት ኦልሞስት በሰባት አመት በስድስት አመት ነው የሚቆረጠው። ሶ ያንን ባርዛፍ አንስተን ቡና ስንተክል ቡና ሚኒመም በአመት አንድ አርቨስት ይደረጋል። ከተቻለ በመስኖ እንግዲህ ውሃ ማግኘት ይችለን ደሞ በደም በደም ሴኬር ካደረግ ካደረግነው በአመት ሁለት የም ሃርቨስት ማድረግ የምንችልበት ኦፖርቹኒቲ አለ ስለዚህ ከትርፋማነትም ከጥቅሙ መንገር ማይላክ ማይገናኝ ነገር ነው። ጥሩ ትልቅ ትርፍ ነው ያለው፣ ትልቅ ጥቅም ነው ያለው። የአካባቢውንም መሬት ለምነቱንም በጠበቀው ሁኔታ የሚሰራ ነገር ስለሆነ ከቡና ጋርም ደግሞ አብሮ መሄድ የሚችሉ አይነት የፍራፍሬ የተክል አይነቶችን ኦልሬዲ እንደምታዩት ጀምረናልእና በዛ ሁኔታ አድርገን የተሻለ ጥቅም የተሻለ ትርፍ እናገኛለን ብለን እንግዲህ በዛ ልክ አስበን እየሰራ ነው። በመርሃ ግብሩ የቃጨ ቢራ ወረዳ ዋና አስተዳዳሪ አቶ ጴጥሮስ ቦንጆሬ የእንኳን ዳና መጣችሁ መልእክት አስተላልፈዋል። በመርሃ ግብሩም የከምባታ ዞን የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ አስካለ ሰሶን ጨምሮ ማዕከላዊ ኢትዮጵያ ክልል ከፍተኛ የመንግስት የስራ ኃላፊዎች፣ የከምባታ ዞን ዋና የመንግስት ተጠሪ አቶ ተክለ ስዩም፣ የዞኑ አስተባባሪ አካላት፣ የሁሉም ወረዳና ከተማ አስተዳዳሪ ዋና አስተዳዳሪዎችና ካንቲባዎች የግብርና ባለሙያዎችና ጉዳይ የሚመለከታቸው አካላትና የአካባቢው አርሶ አደሮች ተገኝተዋል።